ዛሬ በስልካችን ብቻ ጎግል አካውንት እንዴት እንደምንከፍት አሳያችኋለሁ ማለት ነው። ጎግል አካውንት እንግዲህ ብዙ ጠቀሜታዎች ነው ያሉት ለተለያዩ ሶሻል ሚዲያዎች፣ ለኦንላይን ስራዎች፣ ከድርጅቶች ጋር ኮሚኒኬት ለማድረግ ለብዙ ነገር ነው እንግዲህ ጎግል አካውንት የሚያገለግለን ማለት ነው። አሁን በስልካችን ብቻ እንዴት እንደምንከፍት አሳያችኋለሁ ማለት ነው። እንግዲህ ሰብስክራይብ ማድረጋችሁ እንዳረሱ፣ ላይክም በዛውም የደውል ምልክቱን መጫናችሁ እንዳረሱ አዳዲስ ቪዲዮ ስጭን እንዲደርሳችሁ ማለት ነው ቪዲዮም ሼር ማድረጋችሁን ሜዳ ትረሱ ማለት ነው። አሁን ዳይ ወደ ቪዲዮ መጀመሪያ ቀጥታ የምንገባ ወደ ሲቲንጋችን ነው ማለት ነው። ሲቲንጋችን ውስጥ እንገባለን። ሲቲንጋችን ውስጥ ከገባን በኋላ ታች ስክሮል በማድረግ አካውንት ኤንድ ባክአፕ የሚል ቦታ አለ። እሱን አንድ ክሊክ እናደርጋለን። ከዛ ማኔጅ አካውንት የሚለው መጀመሪያ ላይ ያለውን እሱንም በተመሳሳይ ክሊክ አድርገን በኋላ እንግዲህ ወታች በመውረድ አድ አካውንት የሚለውን ቦታ እሱንም ክሊክ እናደርጋለን። እሱን ከነካም በኋላ ጎግል አካውንት መክፈት ስለፈለግን እኛ ጎግል የሚለውን ነው የምንነካው ማለት ነው። ከዛ እዚጋ የሰጣችሁት ፓተርን ወይም ጣት አሻራ ነገር ፓስዋርድ ያስገባችሁለትን እናንተ ትሰጡታላችሁ። ካልሰጣችሁት አይጠይቃችሁም ማለት ነው። እንግዲህ እሱ ከከፈተላችሁም በኋላ ክሬት አካውንት እኛ አዲስ መክፈት ስለፈለግን ክሬት አካውንት ነው የምንለው። ክሬት አካውንት ካልነው በኋላ ዚጋ ፎር ማይ ፐርሰናል ዩዝ እና ፎር ወርክ ኦር ማይ ቢዝነስ የሚላለን፣ የራሳችሁን መክፈት ስለፈለግን ፎር ማይ ፐርሰናል ዩዝ የሚለውን አንዴ ክሊክ እናደረጓለን ማለት ነው። እሱን ካስገባም ከነካም በኋላ ፈርስት ኔምና ሰርኔም አለ። ፈርስት ኔማችን አንዴ እሱን እናስገባለን። እናንተ የራሳችሁን ነው የምታስገቡለት። እኔ ለእናንተ ለማሳየት ስለሆነ ዝም ብዬ ፎአድ ብዬዋለሁ። ከዛ ሰርኔሙን በተመሳሳይ መልኩ ፎአድ አልኩ። ከዛ ኔክስት ነው የምትሉት ማለት ነው። ኔክስት ትሉታላችሁ ታች ላይ ኔክስት ካላችሁ በኋላ እዚህ ጋር እድሜያችሁ፣ የተወለዳችሁበት ቀን፣ መንዝ ወሩና፣ ይርስ አመቱን፣ ከዛ ጀንደር ጾታችሁን ታስገቡለታላችሁ ማለት ነው። ከ18 ዓመት በላይ ማረጋችሁን እንዳትረሱ ማለት ነው። እኔ ዝም ብዬ እናንተ ለማሳየት ስለሆነ እያስገባውለት ነው ማለት ነው። ከዛ እና ሴት ፊሜል ወንጎንክ ሜል ትላለ ማለት ነው። ሜል ከዛ ከነካች በኋላ አሁንም ኔክስት ትልታላችሁ ማለት ነው። በጣም ቀላል ነው። ኔክስት ትልታላችሁ። ኔክስት ካላችሁ በኋላ በዚህ መልኩ እንግዲህ ዩዘር ፈጥሮ ያመጣልናል ማለት ነው። አሁን ለኔ ff ffoad ብሎ አምቶልኛል እንግዲህ ኤፍ ፍ5ሜ ጂሜል ዶት ኮም ብላምቶሎኛል እንግዲህ የራሳችሁን መፍጠር ከፈለጋችሁ እዚ ጋ መንካት ትችላላችሁ። ግን እሱ የፈጠረ ተመችቶኛል ካላችሁ አንዱን በመንካት እንግዲህ ዩዘርኔሙን መምረት ትችላላችሁ ማለት ነው ማለትነው ሁለተኛ ላይ ያለው ስለተመቸኝ እሱን ክሊክ አድርጌ ኔክስት እለዋለው ማለት ነው። እናንተ የራሳችሁን ነው የምትመርጡ። ከዛ እዚህ ጋር ፓስወርድ ነው ነው የምታስገቡት እዚህ ጋር ክሬት ኤ ስትሮንግ ፓስወርድ ይላል። ጠንከር ያለ ፓስወርድ ማድረጋችሁን እንዳትረሱ እያለ ነው እንግዲህ። ክሬት ኤ ስትሮንግ ፓስወርድ ሚክስቸር ኦፍ ሌተር ነምበርስ ኤንድ ሲምቦል እያለ ነው ማለት ነው። እንግዲህ እዚህ ጋር ቁጥር፣ ፊደል፣ ስሞል ሌተር፣ ካፒታል ሌተር ና አሽታግ ምናምን የመሳሰሉት ዶላር ሳይን የመሳሰሉት ቀላቅለን ነው ከስምንት ዲጂት በላይ የሆነ ፓስዋርድ የምንፈጥረው ማለት ነው እንግዲህ አሁን እኔ የራሴን ፓስዋርድ እፈጥራለሁ ማለት ነው ዝምብዬ እናንተ ለማሳየት ስለሆነ እናንተ የራሳችሁን ጠንከራ ያለ ፓስዋርድ መቼም አትረሱ ፓስዋርድ ፈጥራላችሁ ማለት ነው ፉአድ ፉአድ ሃሽታግ ከስምንት ዲጂት በላይ እኔ እንደምትመለከቱት እንዲያርጌ አስገብችለታለሁ ከዛ ኔክስት ነው የምትሉት ማለት ነው እዚህጋ ኔክስት ልትላላችሁ ኔክስት ካላችሁ በኋላ እንግዲህ ዩዘር ኔማችሁና ፓስወርዳችሁ በዚህ መልኩ ራሱ ያመጣላችኋል ማለት ነው። እንግዲህ ሴፍ ትሉታላችሁ እናንተ ሴፍ ትሉትና ኔክስት ትሉታላችሁ እዚህ ጋር ከዛ የጎግል አካውንት የራሱ ህግ ስላለ ህጉን ስትስማሙ ወደታች ስክሮል በማረግ ከፈለጋችሁ ማንበብ ይችላልችሁ። ስትስማሙ አይ አግሪ የሚለውን ትነኩታላችሁ ማለት ነው። እንግዲህ በዚህ መልኩ እየከፈተልን ይገኛል ማለት ነው። እንግዲህ ጎግል አካውንታችን በዚህ መልኩ ከፍቶ አምቶልናል። ይኸው እዚህ ጋር እንደምትመለከቱት ፎዋድ 5416 ጂሜል ዶትኮም ብሎ ከፍቶ አምቶልናል። እንግዲህ ጎግል አካውንት በጣም ቀላል ለመከቱ፣ በጣም ቀላል ነው። በዚህ መልኩ ከፍቶ አምቶልናል ማለት ነው። እንግዲህ ጎግል አካውንት አከፋፈት ይህን ይመስላል ማለት ነው። በጣም ቀላል ነው። አመሰግናለሁ። ቪዲዮውን ሰብስክራይብ ማድረጋችሁን እንዳረሱ፣ ላይክም እንዳትረሱ፣ የደውል ምልክቷ መጫናችሁን እንዳትረሱ፣ አዳዲስ ቪዲዮ ስጭት እንዲደርሳችሁ ማለት ነው። እንግዲህ በጣም ቀላል ነው። አመሰግናለሁ።